ናት ሳሚ ግን የሰራ ነገር ስለሚያውቅ በጣም መጥፎ ሆኖበታል፣ ማለት ነው ለህዊ ያሰቃያታል። እዛ ቤት እንድትገባ አይፈልግም። ከዛ ቤት ለማባረር ይፈልጋል ማለት ነው። ህዊ በአሁኑ ጊዜ ህጽናት ማለት ነው አርግዛለች። ያስረግዛትም ሳሚ ነው ማለት ነው። ሳሚ አስረግዛት ምስት ያለው አስረግዛት አታላት ማለት ነው እና ተቷጠጣ ማለት ነው። እንደ አጋጣሚ ደግሞ ህዊ መሄጃ አታ መንገድ ላይ ወድቃ አይታ ሳሩን ስታየው ማለፍ አልቻለችም። አዎ አንድ ሰው ሴት ሆኖ ሴት ላይ መጨከን ከባድ ነው። ነፍሰ ጡር ሆና ማለት ነውና ነፍሰ ጡር ሆና መሄጃ አታ መንገድ ላይ ወድቃ ነው ያገኘችው፣ እና ቤት እዛ ስትመጣ ደግሞ ሳሚ ደነገጠ ማለት ነው እየሰራ ነገር እያቃላ የሰራ ነገር ስለሚያቅ በሰራተኛ ና ሳሚ ህዊ ከቤት እንድትወጣ ብዙ ጊዜ ያገፋፋታል። እና ሳሮን ግን በጣም መልካም ሴት ስለሆነች መውለጃም እየደረሰ ሲሆን እኛ ጋር ትውለድና እናርሳታለን እያለች ትሟግትልታለች። ግን ቢሆንም ይጨቃጨቃሉ። ምክንያቱም ምስጥሩን ያቃላ የሰራውን ነገር ስለሚያውቅ በቃ ብዙ ጊዜ ሄዋንን አይወዳትም ማለት ነው። ሳሚ ግን ሳሩን በጣም በቅርበት አድርጊ ራስሽን እያለች ትመክራታለች። ብቻ እንደዛ ነው። በመሀል በመሀል እሷ ከቤት ስትወጣላት ብዙ ነገር ይላታል ማለት ነው። አንቺን ከዚህ ቤት ማስወጣት አለብኝ። እኔ ሁለተኛ እንገናኛለን ብዬ አስቤ አላቅም እላታል እሷም ደግሞ የአንተ ምስት ናት እዚህ ያመጣ ያመጣች እሱ ደግሞ እስከ ዛሬም እኮ ትወጅኛለሽ እኔን ንጌት ያልሰጠውሽ እንጂ ይላታል ለሀዊ ወይም ለጽናት ማለት ነው ቢሆንም ግን እንደ አንተ መጥፎ ሰው ማን ይፈልጋታል ግን እንደዚህ መልካም የሆነች ምስት ስላለችግ በጣም አዝናለሁ አለች ምክንያቱም እሱ የዋሻት ሌላ ሴት እያስረገዛት እዚህ ደግሞ ትዳራለኝ ብሎ ዛሬ ደግሞ ትዳሬ እንዳይፈረስ ብሎ በጣም እየታገለ ነው ማለት ነው። የሰራ ስህተት ስለሚያውቅ ማለት ነው። ምንም ቢሆን ግን እውነታው መታወቁ አይቀርም፣ የቀኑ ጉዳይ እንጂ የጊዜ ጉዳይ እንጂ አንድ ቀን ይወጣል ማለት ነው። እና ሲያወሩ ወይ ሊሳማት ትችላለች ወይ ደግሞ ልጅ ብመረመር እዛ ላይ ማወቅ ትችላለች እና የአንተስ ልጅ ይዤ ደግሞ ይሄ እንደዚ ታወራለ፣ እንደ እያለች እሷም እየተናደደችባት ነው ማለት ነው። ይሄ በመሀል ሳሮን ለስራ ወደ ሌላ ሀገር ስትሄድ ምን አደረጋት ሳሚ ማለት ነው። ይሄ ውን ለመግደል እንድትሞት ፈልጎ ነበረ? ብቻ ከባድ ነው። ምን አደረጋት ሙዝ ገዝቶ ከዛው በእንትን በመርፌ ማድኒት ውስጥ አደረገው ማለት ነው። ምን ሳሮን ሳሮን ሳሮን ደግሞ እንዳጋጣሚ መታለች። እሱ ወንበር ላይ አስቀምጦለት ሳሮ ስትመጣ ንገሪ አላት። እሷ ግን ገና ከኩሽናም ስላልመጣች ሂዊ ሳሮን ቀድማ በላች ማለት ነው ያ ምግብ ያ ምግብ ሳሮን በላች እና እሱም ደግሞ ደንግጦ በቃ አንቺ በላሽ አላት። አያችሁ አንዳንድ ጊዜ መጥፎ ነገር ስናደርግ ራሳችን ላይ ዞሮ ይመጣል። እንደው ሳሮን እንኳን ይሻላታል እኮ ሳሮን እንኳን ልትድን ትችላለች። ግን ይሄ ብትበላ አይስባቸው ሁለት ነፍሰ ጥሩ ሆና ነፍሰ ጥሩ ሆና እንዴት ይሆናል? ወይ ልጇም ታጣለች ወይ ራሷንም ታጣለች። ስለዚህ ምን አይ ጨካኝ ሰው ነው ሳሚ ግን በጣም ጨካኝ ሰው ነው። ይሄ ከሚያደርጋት እንደው እስከምትወልድ እንኳን ቤት ተከራይቶላት እዛ እያገዛት ቢያንስ ልጁ እንኳን ትንሽ እስከሚያድግ ድረስ ቢያገዛት ምንም ምን ችግር አለ? በጣም ከባድ ነው። አስረግዞ ወደ እንትን ወደ መንገድ ላይ መጣል ከባድ አይደለም? ይሄ በጣም ትልቅ ትምህርት ነው። በአሁኑ ጊዜ ይሄ ነገር ነው እየተፈጠረ ያለው። ያስረግዛሉ፣ ይጥላሉ። መከራው ለሴት ነው። ወንድ ልጅ ምንም ችግር የለበትም፣ ግን ኃጢያቱ ይቀመጥለታል፣ አይቀርም። እና ይሄ በዛሬው ቃል በጣም ፈጣሪ ነው ያወጣች ማለት ነው። የሙዝ ብትበላ ዛሬ ልጇንም አጣ ነበረ። እንደገና ደግሞ ራሷንም ወይ ሊጎዳት ይችላል ወይ ደግሞ ህይወቷንም ሊያልፍ ይችላል። ስለዚህ አሁን ደግሞ ሳሮን በላች ማለት ነው ምስኪኑ ሳሮን በላች በማታቀው ነገር። አሁን እዚህ ላይ ራሱ እውነታ ይወጣ ማለት ነው። ይሄ የተመረዘ ምግብ ነው። ለምንድን ነው ለሁዊ ይሄ የምናስቀምጥክለት ይሄ ገና ገና የሚቀጥለ ክፍለ ሦስት ላይ ከተለቀቀ እናያለን ማለት ነው። እና ብቻ መጥፎ ነገር ስንሰራ መጥፎ ነገር እኛን ይከተላል ማለት ነው። እሷ ግን ጥሩ ነው፣ ጥሩ ልጅ ጥሩ ሴት ናት፣ የምር ጥሩ ሴት ናት። እሱ እንደዚህ እያመነጨቃት መንገድ ላይ ራሱ ውጪ የግድ መውጣት አለባት ብሎ እየጨቀጨቀ ሳሩን ግን በቃ ሂጂ ስትላት ተመለሽ ተመለሽ ተመለሽ ደግሞ እጇን እዛ ወደቀች ማለት ነው። ስትወድቅ ጊዜ ራሱ ራሷ ስትስስስስስስ ጊዜ በጣም ነው ደነገጠች። በጣም ነው ጮህችው። ሳሚ ሳሚን ብረጣራች፣ አምቡላንስ ጥራ ጥራ ስትባል እንኳን ምንም አትሆንም። መጥፎ ሰው ምን ይሆናል ይባላል። አሁን እንደዚህ ከእናት እያለ ምስት እያለ መጥፎ ሰው ምን ይሆናል። እርግዙ ላይ እንዴት ነፍሰ ጡር ላይ እንዴት ይጨከናልና፣ በጣም ጨከነበት ማለት ነው። ይሄ ደረጃ ላይ ያደረሰው እሱ እንደገና ደግሞ ዛሬ ደግሞ ይጨክንበታልና፣ በጣም እንደዚህ አይነት ከባድ ነው ይሄ። ግን ድራማ ግን ለዚህ ለዚህ ነው የወደድኩት። ምክንያቱም ብዙ ጊዜ በአሁኑ ጊዜ ይሄ ነገር እየታየ ነውና ሰዎች ከዚህ ተምሮ እስኪ ቢያንስ ትምህርት ያገኛሉ ብዬ አስባለሁ። በጣም ጥሩ ትምህርት ነው። ጥሩ ድራማ ነው። ትምህርት ይሰጣል። ሰሮን እንግዲህ እንደምትተርፊ ተስፋለኝ፣ ምክንያቱም መልካም ሴት ነሽ፣ ጽናትም ደግሞ ከዚህ ፈተና ውስጥ እንድትወጪ ተስፋለኝ ማለት ነው። ኪራይ ወይንም ሳሚኖ እስኪ ያንቺ ባል እናለ። ደህና ሁኑ። አመሰግናለሁ።